አባባ ዳኒን አስጠንቅቀውታል። ምክንያቱም አሁን ላይ እኔ ደህና መሆኔን እሷ ማወቅ የለባትም። ቴና በጣም ብዙ ነገር ታደርጋለች ካወቀች፣ እኔን ከመግደል ወደ ኋላ አትልም። ስለዚህ እስኪ ምን እንደምታደርግና ምን ማስረጃ ማቅረብ እንደምችል ዝም ብለን እንያት። እባክን ዳኒ፣ ልጄ እምልህን ስማ። ይህን ነገር አድርግልኝ፣ እኔም ላንተ ዋጋ ከፍልሃለሁ በማለት እንግዲህ አባባም ቃል ያስገቡታል። ዳኒም እሺ አባባ ካልከኝ አልወጣም በማለት እንግዲህ አሁን ላይ ማለት ነው ልክ እንደ በፊቱ ከዚህ በፊት ማለት ነው ቴና ቤት የተገዛላት ወይንም ደግሞ በስማ የሆነላት የዞረላት በመምሰል እጅግ በጣም ደስተኛ ሆና እንደፈለገች ስትሆን ነበረ ማለት ነው። አሁንም ደግሞ አባባ ሞቷል የለም፣ በማለት እንግዲህ በማስረጃ ማለት ነው። እንግዲህ የሞቱን ማስረጃ ወረቀት ፎርጅት አሰርታ መታለች ማለት ነው። እና ቀጣይ ምን ልታረግ ትችላለች? የምታደርገውን ዝም ብዬ ማየት እፈልጋለሁ። ስለዚህ እንዳየኸኝ አንተ ለእሷ ማሳወቅ የለብህም። አንተ በጣም ጥሩ ልጅ ነህ ስለምታስብ ነው ራሴን እንደዚሁ ሰላም ያልኩህ እንጂ እንዳላየሁ ማለፍ እችል ነበር ዳኒ በማለት እንግዲህ አባባ አስጠንቅቀውታል። እሱም ደግሞ እሺ ብሏል ማለት ነው። ስለዚህ እንደ በፊቱ ዝም እንዳለው አሁንም ዝም ይላል። መቼም ምንም ብታደርግ ማለት ነው የማይሳካላት ቴና ሁልጊዜ ቀን በቀን ክፋትን እየዘራች የምትገኘው ግን ደግሞ ከዚያ ሁሉ ነገር ውስጥ አባባን ደግሞ ፈጣሪ እያድነዋል ማለት ነው በሚገርም ሁኔታ እንግዲህ ልታስገድለው ነበረ። ከዛ በፊት ያው የእሱ የሆነ ንብረት በእሷ እንዲያዞርላት ፈልጋ ነበረ። አሊያም ደግሞ አሁን ሙቷል፣ በቃ ስለዚህ ይሄን ያክል ማስረጃ ካገኘን እኔ ከልጁ ጋር ንብረቱን እኩል መካፈል እችላለሁ፣ እኔ ሚስቱ ነኝ። ስለዚህ በሕግም ሆነ በምንም እኔ ከእሱ ጋር እኩል ተካፍዬ አንተ ጋር አብረን እንኖራለን የሚል ተስፋ ነበር ለዳኒ እየሰጠችው በሚገርም ማለት ነው። ዳኔ በነገራችን ላይ ለነገሮቹ ለሚሰራቸው ነገሮች በጣም አስታውሎ ነው የሚጠራጠራ። እሷ ግን ምንም በቃ ከኔ ከኔ በቃ ከኔ ልጅ በቃ ሰርዶ አይብቀል፣ እኔ ብቻ፣ እኔ ብቻ አዋቂ ነኝ፣ እኔ ብቻ አድራጊ ነኝ፣ እኔ ብቻ በቃ ልኑር፣ እኔ ብቻ ልብላ ምናምን ነገር ነው የምትለው ቴና ማለት ነው። እና ምንም ዞር ብላ እንኳን አታይም። ነገሮችን ለማጣራት ራሱ አትሞክርም። ለራሷ የሚሆንላትን እና ለራሷ ማስረጃ ብላ የምታመጠው እነሱን ለማሳመን ማስመሰል፣ በቃ እሱን ነገር ብቻ ነው የምትፈልገው። እጥረት የምታደርገው ማለት ነው። ግን ዳኔ እንደዚህ ብናደርግ እንደዚህ ይፈጠራል፣ ይሄ ቢሆን እንደዚህ ሊሆን ይችላል። ስለዚህ አሁን አባባ ውሸት ሊሆን ይችላል። አባባማ በፍጹም ሊሞት አይችልም። እንዴት ሁለታቸው እንዴት ሊያመልጡ ቻሉ? የትስ ሊወስደው ይችላል እንጂ ውሸቱን ሊሆን ይችላል እኮ በማለት ተጠራጥሯት ነበር አንተ አትፍራ በቃ አትፍራ መደሰት አለብን ይሄ ለእኛ በጣም ጥሩ እድል ነው እያለች ነበር ለዳኒ ማለት ነው። በእርግጥ ዳኒ ሽማግሌው እንዲሞት በፍጹም አይፈልግም። አሁን ላይ አይደለም፣ በፊት ራሱ ማለት ነው። በፊት በብዙ ነገሮች እንግዲህ ከአባባ ጎን ነበረ ማለት ነው። ምንም ያክል ገንዘብ ከነሱ ጋር ቢፈልግም፣ ገንዘብ አግኝቶ ኤደንን ለማግባት ቢፈልግም ማለት ነው ግን ደግሞ አባባን ጎርቶ ወይንም ደግሞ ቃሊብን በህይወቱ ላይ የሚሆንበትን ጎርቶ አይደለም ይሄን ነገር ማድረግ የፈለገው። ሆኖም ያው በእርግጥ ቃሊብን ሚስቱን ሲያማግጥበት ነበረ፣ ግን ደግሞ ህይወትን ከማጥፋት ወይም ደግሞ እነሱን ከመጉዳት ያለፈ እንደዚህ አይነት ነገሮች ለማድረግ እስካሁን ቃሊብ ወስኖ የማያውቅም። እሷ ስትወስንም እሷ ስትናገርም እሱ በጣም ነው የሚፈራ ማለት ለራሱ እራሱ በጣም ይፈራል። እንዴት ነው እንደዚህ እያለች እኔና አንቺ አብረን ራሱ ወደፊት የምንኖረው እያለ አንዳንድ ጥያቄዎችን በማል ይጠይቃታል ማለት ነው። እና ስለምግብ አሰራር እራሱ መድ እንዳለባትና መስራት እንዳለባት ደግሞ ደጋግሞ እንግዲህ ዳኒም ሲነግራት ነበረ ማለት ነው እና ቲና ብቻ ለዳኒም ይብል የማትሆን ሴት እንደሆነች እሱ ራሱ በደንብ እያቀዋል ማለት ነው። እና በነገራችን ላይ ዳኒም በቲና ላይ የተጫወተባት ነው ያለው ባይዘው ማለት ነው። ግን እስካሁን ስለሱ ጉዳይ ምንም ያወቀችው ነገር የለም። እሱ የተጫወተባት አንደኛ ወልሻለሁ፣ አፈቅርሻለሁ ብሎ ተጠግቶ ግን ደግሞ አይወዳትም፣ አያፈቅራትም። እሱ የሚወዳት የሚያፈቅራት ኤደንን ብቻና ብቻ ነው ማለት ነው። እና አሁን ላይ የቃሊብን ዝምታና አርፎ መቀመጥ በጣም እየገረመኝ ነው። በነገራችን ላይ ማለት ነው። በእርግጥ ያው ስለሚቸኩል ነው አሁን አባባ ያለበትን ቦታ ወስዶ ማሳየት ምናምን ነገር ትሁትም አላቃታትም። እንዲረጋጋ በትንሹም አድርጋለች። ግን ደግሞ ቃሊብ ከመጠን በላይ በጣም ዝም አለ ማለት ነው። ዝም አለ አባትን ያክል ነገር እንደዚህ አድርጋ ቢያንስ አ። በአሁን አባባ ማለት ነው ለብቻው እየኖረ ወይንም ደግሞ አሁን ላይ ደህና ነው ብላ ካለች ቴና ይችልሽ፣ ደግሞ ከዚህ ቤት ማስወጣት ነበረበት ማለት ነው። ዝም ማለቱ ለምን አስፈለገ? ቴናንም እንዲሁም ዳኒንም እራሱ ማስወጠት ይችላል ነበር። ምክንያቱም ከቤት አባባ እስከለሉ ድረስ ሁለታቸውን ምንጠቅ አድርጎ አስወጥቶ እንደኔ ማለት ነው። በነገራችን ላይ በእርግጥ ትሁት ነገሮቹን ተው፣ ቀስ ብሎ ነው መሄድ ያለበት ምናምን ነገር ብለዋለች ማለት ነው። ጥሩ ነው መረጋጋቱ ማለት ነው። ግን ደግሞ አባቱ የሚፈልገውንና አባቱ የሚያስደስተውን ነገር የግድ ማድረግ አለበት ብዬ አስባለውኝ ማለት ነው። ምክንያቱም ይቺ ልጅ ከህይወታቸው እንድትወጣ ይፈልጋል አባባ ይፈልጋል። ስለዚህ ቃሊብ ደግሞ ይህን ነገር መስራት መቻል አለበት። እንደዚህ አድርጋ ስትናገር ወይንም ደግሞ ማስመሰል አባባ ሞተ በቃ እንዴት እኛንትቶ እንሄዳለ? እያለች እያስመሰለች እያለቀሰች ነበረ ትሁቴና ማለት ነው። እና በምታስመስልበት ሰዓት እሱም በጣም ተቆጭቷል። ከዚህ በላይ አባቴ ላይ እንድታማረችበት አልፈልግም ዝም በይ በማለት ዝም አስብሏታል። አምነ መቀበል እኮ አለብ ምናምን እያለች እንግዲህ አምነ እንዲቀበል እንግዲህ እሷ የሐሰት ወረቀት ማለት ነው አባባ እንደሞቱ የሐሰት ወረቀት አሰርታ ለመንጣት ዝግጅት ላይ ነው። አምታለች እንግዲህ እስካሁን ከቃሊብ ላይ ባይደርስም ማለት ነው። እንግዲህ እሱን ማስረጃ ታመጣለች፣ አታፍርም፣ ትሰጠዋለች። በቃ ሞቷል፣ እውነት ነው ልትል ማለት ነው። እና በሚገርም ሁኔታ እንደዚህ ስታደርግ ከእሷ ምንም ነገር መጠበቅ አልነበረበትም፣ እውንን ለመናገር ማለት ነው። ምክንያቱም ስንት ቀን አሳገታ ስንት ነገር ስታደርገው የነበረውን አባቱን በፊትለፊቱ ፊት ለፊት ስትቀመጥ እራሱ እጅግ በጣም ነው የሚያናድደው። እና በጣም ትዕግስተኛ ነው በነገራችን ላይ እንደውም በጣም ችኩል ነው ምናምን እንላለን፣ ግን ትዕግስተኛ ነው። ምክንያቱም አባት ነው። አባትን ያክል ነገር እሷ እያሰቃየች እሷ እንደፈለገች ስትወጣ ልገባ አይገባትም ባይነኝ ከዚያ ቤት ራሱ መቀመጥ የለባትም ውጭ ብሎ ማስወጣት ነበረበት ብዬ አስባለሁ ግን እንግዲህ ዝምታን መርጠዋል ማለት ነው። እና ትሁት በተለይ በጣም ጥሩ ነገር ነው ያደረገችው። እንግዲህ አባባን አትርፋ እዛ በወጣችበት ሰዓት እኔ ዳኒን ለምናራ አነሳችው ነበር ያልኩኝ። በእርግጥ ዳኒ ዳኒ ብላ ጠርታለች፣ ግን ደግሞ አባአባን ማራቅ ነበር የፈለገችው። ያው ለአባባም በጣም አሪፍ ሆነለት ማለት ነው። አሁን ላይ የት እንዳለ አይታወቅም በሚል ብቻውን በመቀመጡ ምናምን ነገር አሪ በዚያ ምክንያት ያው ዳኒ ቢነሳና ዳኒ ቢያቃብሮ ቢሆን ነገሮቹ ያባባ ላይሳኩለት ይችላሉ ማለት ነው። እና ይብን ዳኒ መጥቶ ለትሁት ማለት ነው አባባ ኮ በቃ ሞቱ። በጣም ጥሩ ሰው እኮ ናቸው እያለ ሲናገር ነበር። እንዴ ሞት እንደዚህ ቀላል ናቸው እንዴ ቀላል ነው እንዲ አንተ መሆኑ ነው እያለች ነበር። ምክንያቱም እሷ እንዳስመለጠችው እና እሷ መታ እዚያ ቦታ እንዳስወጣቸው እሱም ምንም የሚያውቀው ነገር የለም በወቅቱ ፌንት አድርጎ ስለነበር ማለት ነው። እና አሁን ላይ እንግዲህ ቲና ሀሳቧ መቼም ቢሆን እየተሳካላት አይደለም፣ ወደፊትም ቢሆን አይሳካላትም። አባባ በጣም ብልጥ ናቸው፣ ጎበዝ ናቸው፣ ስማርት አባት ናቸው፣ በጣም ደስ የሚሉ አባት ናቸው እና ነገሮቹን በሙሉ እሷ ዋጋ የምትከፍልበትን ነገር የሚመጣ ይሆናል። በቃ ትቀየራለች፣ ትቀየራለች ወደ ራሷ ትመለሳለች ብሎ እስካሁንም አባባ ጠብቋት ነበረ። በነገራችን ላይ ያን ጊዜ ባገተችው ሰዓት መሆን ሆኖ አልተገረምኩም፣ ለምን አልተገረምኩም እንደዚህ በማድረጌ ብለው ነበር ማለት ነው። ይህ ምንም አልገረምም ማለት ከዚህ በላይ እንደምታደርጊ አቃለሁኝ። ምንም ነገር የምገረመው ነገር አይደለም አዲስ ነገር አይደለም ብሏታል ማለት ነው፣ የእሷን ክፋትና የእሷን መጥፎነት ማለት ነው። ምክንያቱም ታሞ በነበረበት ሰዓት እንግዲህ እያስታመመችው ሞርቸሌ ላይ እንዲቀመጥ ያደረገችው እሷ ስለሆነች በጣም ብዙ ነገር ስለምታሰቃየው ያ ይሄን ነገር ስለሚያስብ ማለት ነው፣ ስለሚያስታውስ ምግብ ስደፋበት፣ ውሃ ስደፋበት፣ ስትገፈው፣ ስትጥለው ስንት ነገር አስነዋሪ ነገሮችን ስታደርግበት ነበረ ማለት ነው። በጣም ማለት ነው እንደ አባት የማይገባውን ነገር ስታደርግበት ስደፋበት በነበረበት ሰዓት ገን ጊዜ ራሱ ማለት ነው መነሳት በማይችልበት ሰዓት ብዙ ስቃይ አይቷል። በሷ የተነሳ እንግዲህ፣ ትሁት ነች አጠገቡ ሁና በብዙ ነገሮች እንደውም ስትረዳው የነበር በወቅቱ ያው ቃሌብም እንግዲህ ቴናን ስለሚወዳ ስለሚያፈቅራት ብቻ ጭፉን ነበር ማለት ነው። ለአባዬ በጣም ጥሩ ነገርም አደርገው ሐኪም ቤት ወስደዋለሁ፣ እንደዚህ እንከባከባለሁ እያለች እሷም የውሸት እንትኗን እየደረደረች ማለት ነው። ቃሌብም ተታሎ ነበረ። ግን ደግሞ ትሁት ነች አጠገብ ሆና አባዬ ይብን እስከ አሁንም ሊቆይም የቻለው ማለት ነው። አሁንም ካለበትም ቦታ ያወጣችው እሷ ነች። እና አሁን ላይ እንግዲህ ቴና ከዚያ ቤት ምን ጥቅ ብላ መውጣት አለባት ብዬ አስባለሁ። ግን ደግሞ ይሄ የማትወጣበት ጉዳይ አለ። በባለፈው እንግዲህ ቃሊብን እንዳጠመደችው ሁላችንም የምናቀው ጉዳይ ነው ማለት ነው። አራት መቶ ሀምሳ ሺህ ብር እፈልጋለሁ። ሲቀጥል ደግሞ አንድ ቀን ደስ የሚል ምሽት ከአንተ ጋር ማሳለፍ እፈልጋለሁ የሚል ትዕዛዝ ነበር እየሰጠችው ማለት ነው። እና ብሩን ሰጥቷታል። ብሩን ግን ያው አባዬን እንዳሳገተችበት ሁላችንም የምናውቀው ጉዳይ ነው። ሲቀጥል ደግሞ ደስ የሚል ምሽቱን ያሳለፉበት እንግዲህ አንደኛ ልታረግዝ ስለፈለገች ነው። ያ ወዳኔን በወቅቱ ምን እንዳለችው ሁላችንም የምናውቀው ነገር ነው። ምክንያቱም እኔ ካንተ ጋር መሆን ሀሳቢ ትችዋለሁ፣ ብር ምንም ነገር ማድረግ እንደማንችል ነው የተረዳሁት። ስለዚህ እኔ ከዚህ ቤት ደግሞ ብር ሳሊዝ አልወጣም፣ ብር ያስፈልገኛል እና አንተ እንደፈለግ መሆን ትችላለህ ብለዋለች ማለት ነው። ስለዚህ አንተና እኔ ጓደኝነትን መቅረት ይችላል፣ ስትፈልግ መሄድ ትችላለህ ምናምን ነገር ብላ ትንትን ብለዋለች ማለት ነው። እና በወቅቱ ከቃሌብ ጋር ደስ የሚል ምሽት አሳልፋ ምናምን ያው እንድታረግዝ ስለፈለገች ነበረ። ስለዚህ ነገር ደግሞ አሁን ላይ ይሳካላታል። ቃሊብን በልጅ ታጠምደዋለች ማለት ነው። በጣም በደካማ ጎኖ ነው የመጣቸው። ምክንያቱም ስለ ልጅ ጉዳይ እሱ በጣም ይፈልጋል። ለአባቱም እንደዚህ እሱን ልጅ ማሳየት ይፈልጋል። ከድሮ ጀምሮ የመውለድ ፍላጎት አለው። እሷ ነች እንጂ ያልተረዳቸው እምቢ እያለች እስካሁን የቆየችው፣ እሱ በጣም ይፈልግ ነበር። ስለዚህ ከዚህ በፊትም ለአባቱ ሲናገር አባየርኩስ ከሆነች እንዴት ነው ልናባር ልናባርራት የምንችለው እያለ ከዚህ በፊት የውሸት እርጉዝ ነኝ ብላ ስትናገር ነበር ማለት ነው። እና በዚያ እንኳን ሲነበለች ግን ታሳደጋለች። ከዚያ ከእሷ በቃ ትርቃለህ። እሷ በፍጹም አብራ ልትሆን አትችልም። እሷ በጣም መጥፎ ሴት ነች እያለ እንግዲህ አባባም ተናግሮም ነበር። እና በዚህ ጉዳይ ነው እርግጥ የምታጠምደው ብዬ ያስባለሁኝ። ብቻ በጣም ከባድ ነው የሚሆነው። አሁንም ከዚያ ቤት የማትወጣበት ነገር ነው የሚፈጠረው። ግን ደግሞ በመሃል የሚጎዳው አባባ ነው። ሆነን ለመናገር ሌሎቹ ወጣቶች ናቸው እንደፈለጉ እንትም ማለት ይችላሉ። ግን ደግሞ አባባ እጅግ በጣም ነው የሚያሳዝነው። ልክ ነው የሚያስፈልጋቸው። ልክ እንደየደንና እንደ ትሁት በጣም ጥሩ ሰው ሰው አክባሪ እንግዲህ የልጃቸውን አባትም ለእነሱ አባት አድርገው መቀበል የሚችሉ ስነ ምግባር እየተሞላቸው ስርዓት ያላቸው ልክ እንደሱ ነበር የሚፈልጉት ማለት ነው። እና ወይ ኤደን ዋሊያም ደግሞ ትሁት የቃል ሚስት ብትሆን አባባ እጅግ በጣም ደስ ይለዋል። እንደዚህ ቢያደርግም ማለት ነው። ቃሊብ ይህን ነገር ቢያደርግ እሷን አስወጥቶ ከሁለታቸው አንዳቸውን ራሱ የትዳር አጋር ቢያደርጋቸው በእርግጠኝነት አባባ ደስ የሚል ህይወት ይኖራሉ፣ በዚህ እድሜያቸው ብዬ ነው የማስበው። ምክንያቱም አንደኛ ለልጃቸው መልካም ሴት አግኝተዋል፣ ለእሳቸው ደግሞ መልካም ልጅ አግኝተዋል። በቃ እንደ ልጅ የምትንከባከብ በቃ እንደዚች እንደ ክፋት ነገር ሰትሆን በቃ መልካም አባዬ ምን ላድርግ? ለአባዬ ምን ላድርግ ምናምን የምትል ማለት ነው። ብቻ ግን ልክ ቤተሰብ የሆነች ልጅ የሆነች ትክክለኛ ልጅ ራሱ ማድረግ ይችላሉ ማለት ነው። እና አባባ የሚሰቃዩበት ጊዜ በቅቶ ምናምን ነገር የሚያስቡበት ጊዜ በቃ በእድሜያቸው በጣም ሰርተዋል፣ ጀግነዋል፣ ጎበዝ ናቸው፣ ሰርተዋል። በጣም የሚቀናባቸው አባት ናቸው። በነገራችን ላይ ስማርት የሆኑ ናቸው ለመናገር ማለት ነው እና በዚህ እድሜያቸው ደግሞ ማረፍ ይፈልጋሉ። ስለዚህ ያው ልጅ የሆነች ምራት እንግዲህ ይስጣቸው ከማለት ውጭ ምንም ማለት አይቻልም። ቴና የስራዋን የምታገኝበት ጊዜ ቢርቅም ታገኘዋለች ብዬ አስባለሁ። ውድ ቻናሌ ተከታታዮች፣ ቤተሰቦች ብያላችሁ፣ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫም ቤተሰብ የሆኑ ነበር። ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።